አሜሪካ የኢትዮጵያን የባህር በር ጥያቄ ደገፈች። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም አትኖርም። የማይገባቸውን ሕግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ሕግ ከወሰደው በኋላ ነው የጠየቅነው ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄም ቶሎ። በኢትዮጵያ መንግስት ቁርጠኝነትና የዲፕሎማሲ ትጋት የተደመመችው አሜሪካ በኤርትራ ግትርነትና የማያዋጣ አካሄድ ብስጭት ውስጥ የገባችው አሜሪካ የኢትዮጵያን የባህር በር ጥያቄ ለማስመለስ ከጎኗ ቆማለች። አሜሪካ የኢትዮጵያን የባህር በር መዳረሻ ብሔራዊ ጥቅም ብቻ ሳይሆን ለቀጠናዊ መረጋጋት አስተዋጽኦ እንዳለው ጭምር ነው የገለጸችው። ውድ የአፍሪስ ሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችንን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪስ ሲኒያ ጋር ብዙ ሄደናል። በያዝኑ ዓመት መጨረሻ መቶ ሺህ ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደውሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን፣ ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁንም ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።